ወዲያው አብጦ ነበር በጣም ጋም፣ ባንዴ ሰነጣልኝ ስሚኝ ነበር። እሺ እየሰማን

ሌላው ግን መጀመሪያ ላይ ያስገድኩት ነው እንጂ አስራ ሶስት ደቂቃ ሲቷል። በደንብ እንድትራዱ ዘንድ ኢስላም ማለት አምላክ እራሱ የደነገገው ሰዎች ምድር ላይ የፈጠሩት ሳይሆን፣ አምላክ እራሱ የደነገገው የለም በነብያት በኩል የታዘዙበት ነብያት ልክ እንዲሁ ደግሞ የነቢያት ተከታዮች ያምናበት የኖሩበት አምላክ ራሱ ሙስሊም እንድንሆን ያዘዘብን ሃይማኖት ሙስሊም ለሆነ ሰው ገነት እንደሚያስገባ ቃል የገባበት ከእስልምና ሌላን ሃይማኖት የተከተለ ሰው ወደ ሲኦል ወደ እሳት እንደሚሆን የተናገረበት ብቸኛው መለኮት ሃይማኖት እንደሆነ የሰራበት ሂደዋል። ያን ሄዳቸው አዳምጡት። ባጭሩ ሊሆ ነው። እሽሻ ለማያስ ዝግጅ ከሆንክ ከኔ ጋር አብረን ይበል

ቶሎ አድርገኝና በውስጥ አገኘኝ የምትማርበት ግሩፕ እንድትገባ አድርጋለሁ። ወይ ቢላል አንድ ቁጥር ጽሐፍ እስኪ ቢላል አለ። እሺ አርሴማ ሰላም እንዴት ነው? ቀርሲም እሺ፣ ያው ወንድሜ፣ ያው ሰላም ነው ሰላም ነው። ኮሜንት ላይ ቢላል የሚለው ልጅ አንድ ቁጥር የሚጽፍልህ እሺ፣ አድርገው ቢላል አንድ የጻፍለት አንድ ጥያቄ። እሺ፣ ጥያቄሽ ምንድነው? እንትን ማለት ኢሳ ምን የማታምኑበት ምንድን ነው ዋናው ምክንያት? ቆራናችሁ ለኢሳ ነብ በጣም ብዙ ታምር ሰርቷል። እናምንበታለን ማለት ለማመድ ነው። ብዙ እንትን ያላችሁ እና ለምንድን ነው ኢሳን እናምንበታለን? በጣም አምላክነቱን ማለት ነው። አምላክነት አይናገርም፣ አምላክነት መልክት ነው እንደሆነ ነው የሚናገር። ተአምር ማድረጉን ደግሞ እሱ የመልእክተኛነቱ ማረጋገጫ ነው። ግን ብዙ ታምራቶች ሰርቷል እሱ ደግሞ ተምሮ ተአምሮ መልእክተኛ ማኑ ነው የሚያረጋግጠው ወገናችን እዛው ራስ ማለት ከኛ መጽሐፍ ቅዱስ ጋር የሚመሳሰል እኮ ተአምር አድርጓል። ከው ሙታንን አስነስተዋል። ማየት የተሳናቸው ፍልሳሌ በአምላኩ ኃይል ነበር ሲያደርግ የነበረው መጽሐፍ ቅዱስም ላይ ሆነ የሐዋርያ ስራ ምዕራፍ ሁለት ቁጥር ሀያ ነው። ግን ካፈጣጠሩ ጀምሮ እኳ አፈጣጠሩም ራሱ የአምላክ ኃይል ነው። በአምላክ ነው የምንደነቀው። ገብቶሻል በዚያ ሁኔታ ያለ አባት ከእናት ብቻ እንዲፈጠር ያደረገው ማን ነው ከተባለ አምላክ ነው አይደለም ስለ የአምላኩ ስራ ነው። የክርስቶስና የማርያም አስተዋጽኦ ምንድን ነው በዚያ ላይ? ምንም አይደለም። ተደረገባቸው እንጂ አድራጊዎች አይደለም። አድራጊው ነው አምላክ የሚያሰኘው። አይሽ የአምላክን ኃይልን ነው የምንረዳው። መላኮ ገብርኤል በጠይቃት ጊዜ ማርያም መታ ማ ነው ብስራቱ ሊዞላት መታ ጊዜ ጠየቀችው። ይሄ የአምላክ ስራ እንደሆነ ነገራት። አምላክ ተአምረኛ ወዲ ነጃለሁ አያስ እኔ ተአምር ላደርገ ዘንድ ነው አላምላክ ያለ አባት ከእናት ብቻለት ጋር መፍጠር ይችላል አምላክ የሚለውን ድንቅና ሀየር መሆኑ እንድንገነዘብ አዎ ማለት አንድ ሰው አምላኩን ሲከተል ድንቅና ታምር እንደማድረግ እንደሚችል እናምንበታል። ማለት አላም ሆነ ጊዜ ያው ግዴታ የማሳየት እኮ የለበትም። እኛ በታምራቱ እናምናለን። እኛን ፈጥሮን የለ ግን፣ የተለየ ያደረገው ራሱን መምጣቱን እኮ ነው የሚያሳየው። ዛ ጋ ያለ ወንድ ራሱን የመጣው እሷ ስጋ ደም ሳይወስድ ማንነቱ ስጋ መሆን ስላለበት አይደል የመጣው መጽሐፍ ቅዱስ ላይ ማስረጃ ልስተሽ፣ አምላኩ እንዳመጣው ራሱ አላት ላሳይሽ፣ ይላል እሱማ። አብ ነው ያመጣው በራሱ መጥቶ ምናምን እንደዚህ ሊያድንን ምናምን ለ የአምላኩ ነው ያመጣው ኢየሱስ ክርስቶስ። የሐዋርያ ስራ ላይ እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒትን እርሱም ኢየሱስን አመጣ ይለናል። የመጣው ማን ነው? ኢየሱስ ያመጣው ማን ነው? አምላኩ እግዚአብሔር። ለምንድን ነው ያመጣው? መድኃኒት ያደርገዋል። አየሽ፣ መድኃኒትም ተደርጎ ነው እራሱ በመደረግ ያገኘው ስልጣን ነው። እንዴት ነው ሰዎች ታዲያ መድኃኒትን የሚያገኙት? የሚድኑት እንዴት ነው ከተባለ ያው ዮሐንስ ወንጌል ምዕራፍ አስራ ሰባት ቁጥር ሶስት ላይ እንዴት እንደምትድኑ ደግሞ እዚህ ጋር ያስጠጥራል። ያው ኢየሱስ ክርስቶስ ምን አለ? እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ህይወታ በዚህ ነው ሰዎች የሚድኑት። አንድ አምላክ ብቸኛ አምላክ አለ፣ ያ ብቸኛ አምላክ ደግሞ ኢየሱስን ያው መልእክተኛ አድርጎ ልኳል ብሎ በማወቅ ይሄ ነው የሚዳነው። በዚህ ነው ደግሞ ሌላ ጥያቄ የምጠይቀህ ሰው የተፈጠረው በስንት ቀን ነው? ቁራናችሁ ላይ አፈጣጠሩ ማለት ስንት ቀን እንደፈጀበት ሱራ አራት ላይ በሁለት ቀን የሚላለ እንዴት ነው ማለት፣ የአጻጻፍ ችግር ነው ወይስ የቁርአን ስህተት ነው? ሱራ አራት

ይታይሻል እነዚያም ከኋላቸው ደካሞችን ዝርያዎች ቢተው ኖሮ በእነርሱ ላይ የሚፈሩ የቲሞች ላይ ይጠንቀቁ፣ አላህንም አላህን የሚፍሩ ለተነዛዦቹ ትክክለኛ ቃል ይናገሩ ይላል። ስለ ሰው ልጅ አፈጣጠር የሚያወራ አይደለም። ስለ የቲሞች ነው። ወላጅ አልባ ሆነው ስላሉ ህጻናቶች እነሱ መንከባከብ እንዳለብን የሚናገር እንጂ ስለ ሰው ልጅ አፈጣጠር አይደለም የሚያወራ። እስኪ 57 4 ላይ ስማት በቃሬ ስለነያስኩት 57 4 ላይ አንዴ ታውጣለኛለህ። ምን ይላል እርሱ? ያ ሰማያትን ምድርን በስድስት ቀናት ውስጥ እየፈጠረ ከዚያም በዙፋኑ ላይ ስልጣኑ የተደላደረ ነው። በምድር ውስጥ የሚገባውን ከእርሱም የሚወጣውን ከሰማይ የሚወርደውን በእርሷም ውስጥ የሚያደርገውን ያውቃል እርሱም የትም ብትሆኑ ከእናንተ ጋር ነው አላህ የምትሰሩትን ሁሉ ተመልካች ነው ይላል አሁንም ስለ ሷ ይናገራል ለሳይሽ ላሳይሽ የሰው ልጅ ሰው የተፈጠረው አደም በአንዲት ቀን እንደሆነ ማስረጃ ላሳይሽ አዳም የተፈጠረው በአንዲት ቀን ውስጥ ነው እሷም ማነቻች ቀን ከተባለች በጅማ ቀን ነች አርብ ቀን ማለት ነው

አሁን እንግዲህ እኛ ሰዎች ስን አራት አይነት ሰዎች ስንባል ስንት አይነት ነን? አራት አይነት ነን። አንደኛ የሰዎች መጀመሪያ የሆነው አዳም አፈጣጠር አለ አደላ። ሁለተኛ ደግሞ የህዋን አፈጣጠር ይለያል። ሶስተኛ የመሲው አፈጣጠር ይለያል። አራተኛ ደግሞ የእኛ የሌሎቻችን አፈጣጠር ይለያል። ይሽ በአራት መንገድ

ከአዳም የግራ ጎኑ ነው የፈጠራት አ አራተኛው አፈጣጠር ደግሞ የመሲሁ ነው። መሲሁ ደግሞ ያለ ወንድ ግንኙነት ከድንግል ማርያም በድንግልናዋ ማንም ወንድ ሳይነካት በዚያ መንገድ ነው የፈጠረው። ደግሞ ይህ አራታችንን አላህ ስብሀነ ተዓላ የፈጠረብን መንገድ ነው። አሁን የሚሳነው ለዛ ነው። አራት አይነት እንትን ሳይ ማለት ከአፈር ከፍት ወጣብታና ሆነ ቀረጋዳ የሚል ቃል አለና ያው አንድ እኛ ከአፈር ነው ይመስልኝ እና እሱን ለመናገር ነው። እና ደግሞ ሌላው እስልምና ላይ ስለ ትዳር ደግሞ በጣም የሚያወዛግብ ነገር አለ ማለት። አራት ሴት ምናምን የሚባል ነገር አለ ማለት። እውነት ነው ወይስ እስልምና ላይ የሚወራ ነገር ነው? አራት ማግባት የሚለው በመጀመሪያ አንድ ሰው የማስተዳደር አቅም ካለው ነው። አንድ እራሱ የሚያከብድ አንድ ራሱ የሚያገባው የማስተዳደር አቅም እና ችሎታው ካለው ከሌለው ሳይቻል ማያገባ አይፈቀድም። አንድ ይህ ነቢያቸው ስ ላ ስለም ሲናገሩ ምናሉ አሉ የማዕሸር ሸባብ መን ስተጣዕ ሚንኩም ልባእተ ፈልየተዘወጅ መን ለም የስተጣዕ ፈዕለህ ብሶም ፈኢነሁ ለሁ ብጃ አሉ። እናንተ የወጣት ስብስቦች ሆይ ከእናንተ የጋብቻ አንጣጣ መቋቋም የሚችል ካለ ያግባ ነው። ካልቻለስ እንዳያገባ፣ ሰው ምን ይሶም አሉ። አንድ ራሱ የሚያገባው ሰው አቅም ሲኖረው ጊዜ ነው። አንደኛ እሱ ነው። ሁለተኛ ምንድን ነው ሁለተኛ፣ ለማግባት መስፈርቶች አሉት። ከባባድ መስፈርቶች። እነዚያን መስፈርቶች ካልተወጣ ይችላል ወይ ማግባት? አይችልም። በፍጹም አይፈቀድለትም። ምሳሌ የማስተዳደር አቅሙና ችሎታ ሊኖረው ይገባል። ሁለቱንም የማስተዳደር አቅሙና ችሎታ ሊኖረው ይገባል። ሌላኛው መስፈርት ምንድነው? ፍትሃዊ መሆንም አለበት። አንዳንድ ሰው ችሎታ ኑሮ ታይተች ከሆነ ግን ያዳላል። የመጀመሪያዋን ይተዋታል እንደሌለች አድርጉ ከሁለተኛው ሀገር ይጠበቃል፣ በቃቸው ይተዋል። እንደዚህ የሚሆን ከሆነ አይፈቀድለትም። አቅሙን ራሱ እያለው ማለት ነው። አቅሙ ራሱ እያለው ቢሆንም ይህ ሰውዬ ለዚህ ሰውዬ በፍጹም አይፈቀድለትም። አላህ ሱብሃነ ወተዓላ ይህን ከልክሏል በቁርኣን ላይ ሲናገረው ለ ፈኢን ኺፍቱም አላ ተዕዲሉ ፈዋሂደተን አለ። ፍትሃዊ አንሆንም ብላችሁ ከፈራችሁ ግን አንዲት ብቻ አግቡ። ከአንድ በላይ አይፈቀድም። እሺ፣ ፍትሃዊ ሳይሆን ወይም ደግሞ ይህንን ሳያሟላ ያ ቅጣት ይጠብቀዋል ወይ ትንሳኤ ቀን ቅጣት ይጠብቀዋል፣ አይፈቀድም ኦኬ ግን ምንድን ነው ማለት አንድ ሰው ለአንድ ቢሆን በቂ አይደል? አሁን አላማውም አስፈላጊነቱ ምንድን ነው? አንድ ሰው ለአንድ የሚባ አላማ፣ እሱ ልንገርሽ ለምን እንደ አምላኬን እንደተመከቀ ለምን አምላክ እንደተመከቀ አንደኛ፣ ይህ ባለፉትም ትውልዶች ላይ የተደረገ ነው። አዲስ ነገር አይደለም እኮ እንዳንል አላህ ምናለን በቁርአን ላይ ይህን ነገር ለአንተና ለትውልድህ ብቻ ሳይሆን ለቀደሙትም ነቢያቶች አድርገዋለ በሱረት ራዕድ ላይ ሲናገር ወለቀድ አርሰልላ ሩሱላ ሚንቀብል ይካለ ወጀዐልና ለሁም አዝዋጅን ወዘርብያ ሙሐመድ ሆይ በእርግጥም ከአንተ በፊት መልእክተኞችን ልክ ያለው ለእነርሱ ሚስቶችን አድርጌላቸው ነበር። ነቢያቶች ከአንድ በላይ ያገባሉ። ምዕመናን ከአንድ በላይ እንዲያገባ አድርጎ ለምን ልክ እንደነርሱ ምእመናን የሆኑ ትውልዶች ተፈጥረው በምድር ላይ አምላክን የሚገዙ የአምላክን ህግና ስርዓት ከእነርሱ ወርሰው ለትውልድ የሚያስተላልፉ እንዲሆኑ ዘንድ ማለት ነው። ለዚህ ሲል አምላክ አላህ ሱብሃነ ወተዓላ ምን አደረገ? ከአንድ በላይ እንዲያገቡ ደነገገላቸው። እነዚያን ጥሩ ትውልዶችን ለማፍራት ዑመር ብን አልኸጣብ የተባለው ታላቁ ሶሃባ ምን አለ? እኛ ከአንድ በላይ የማግባቱ አላማ የሆነ የስሜት ተብን ለማርካት ቢሆን ኑሮ ወላሂ ባላገባ ነበር ይላ። ነገር ግን መልካም ትውልድን አፍርተን የአምላክን ሕግና ስርዓት በምድር ላይ የሚሰብኩ አምላክን የሚገዙ ትውልዶችን አፍርተን ለመሄድ ነው እያሉ ይናገራሉ። ከዚህ አንጻር ነው እንጂ የስሜት ለማርካት ሊሆን ኖሮ ከአንድ በላይ ይሄን ቢሆን አምላክ ይፈቅደው ነበር። እውነት ነው፣ አንዲት ትበቃለች በቂ ነበር። ነገር ግን ይሄኛ ነው ትልቁ ዓላማ ይሄ ነው። ከሙስሊሞች ከአንድ በላይ አብርሃም ከሁለትም ከዛ አንጻር ማለት ባልና ሚስት አንድ ስለሚሆኑ ነው። ሁለቱ እንደ አንድ ስለሚቆጠሩ ከዛ አንጻር እና ይህ ነው ያ ከአንድ በላይ የተደነገገበት ምክንያት አንደኛው ይሄ ነው። ሁለተኛ ሁለተኛው ምንድን ነው?

አንድ ወንድ ከአምሳ ሴት ጋር እስኪስተካከል ድረስ አሉ። አምሳ ሴት ያግባ ማለት ሳይሆን ስለ ገብቻ አይደለም እና በሚመደብ ያህልም ማለት ነው። በጣም እንደሚበዙ ተናገሩ። እሺ፣ እነዚህ ሴቶች በዙ፣ አምላክ ሕግና ስርዓት ማውጣት አለበት። ከዝሙት ውጪ በሆነ መንገድ ትዳርን መሰረታዊ የሚይዙበት እንጂ አንድ ለአንድ ብቻ ይሆን ከተባለ ሳያታገባ የምትወር በጣም በርካታ ትውልድ ሊኖር ነው። የዛኒ ሰው ነች፣ ሰይጣን አለ፣ ፍላጎት አላት፣ ወደ መጥፎ ነገር ልትወድቅ ነው ያቸው አይደለም ይሄ ለአምላክ እንዳው ታደገም ይህን ትውልድ ኦኬ። እና እንደ ዘመኑ ይሻራል ነው? ሴታ ወንድ በሚበዛበት ጊዜ እጉ ሲወጣ እንደ ዘመኑ ተገዙበት የተባለው ወይስ ሁሌም አንድ አይነት ህግ ነው? ሁሌም ያደረገው አምላክ በእርግጥ ንድ ወንድ ከበዛ የመጀመሪያው ነው። ዋናው አላማ እንዳልኩሽ ቅድም ከቁርአን ጋር የተገለጸው እሱ ነው። ይህን ግን ከሀዲሱ እንደምንወዳው ነቢያችን ሰለላሁ ዓለይሂ ወሰለም ወደፊት ሴቶች በጣም ይበዛሉ ብሎ የተናገሩበታል። በዚህ ጊዜ አምላክ እንደውም ይሄን የማድረጉ ከአንድ በላይ ማግባት የሚለውን መደንገጉ ከዝሙት ይጠብቃል እንጂ ጠራ አይደለም ትዳር ነው ዝሙትን ዝሙት ያሰኘው የአምላክን ህግና ስራ ተሰው ሰዎች እሱ ባልፈቀደው መልኩ ወሲብ ሲያደርጉ ነው አደለ ይሄ ነው ዝሙት ማለት አምላክ በነቢይ በኩል ከደነገገና ይህን ነገር ደግሞ ከፈቀደ ያ ዝሙት ሊያሰኘው አይችልም እሺ ሀጢአትን ሀጢአት ነው ታንዶሪያ ላይ ዝሙት አይደለም ትዳር እኮ ነው በመጽሐፍ ቅዱስ የለም። በነገራችን ላይ ከአንድ በላይ አታግቡ ብሎ እግዚአብሔር አልተናገረም። ከአንድ በላይ ማግባት ኃጢአት ነው ብሎ የተናገረበት ቦታ ያለ እንዲያውም፣ ያገቡ ወደ እሱ ልምጣል። እግዚአብሔር አንድም ቦታ ላይ አልከለከለም። አደለ። ነገር ግን እነዚህ ጻድቆች ሁሉ እንዳለ አግብተዋል። አብርሃም ስንት ሚስት ነበረ? ያው ከነሳንማ ይኖራል። ብዙ በመቶች የሚቆጠሩት ግን አብርሃምን ግን ምን አሁን እንዳውም እግዚአብሔር አወድሶታል። አብርሃም ሕጌን ጠብቋል ይላል፣ ትዕዛዜን ጠብቋል ይላል። ምንም ጥፋት እንዳላደረገ ይገልጸዋል። አይ ዳዊት ዳዊት ከአንድ በላይ ነው አደለ? እንደሱ ካለን ይኖራል። ግን ዳዊትን ዳዊትን ሲያወድሰው ምናለ እግዚአብሔር ዳዊት ግን ከእኔ ከእግዚአብሔር ፊት ምንም ጥፋት፣ ክፉ ነገር አላደረገም በኦሪዮ ላይ ካደረሰው በደል በቀር ይላል። አየሽ፣ ሌላ ከአንድ በላይ ማግባት ሆነስ ምንም አልኮነነበትም። የኮነነበት አንድ ጥፋት ነች እርሷን ምን አለው፣ በኦሪዮ ላይ ካደረሰው በደል በቀር እያለ ይናገራል። እና ይሄ ነው እና አንድ ሰው ሁለት ሚስቶች ጳውሎስ ማለት ነው በብሉይ ኪዳን አንዱ ጳውሎስ እንደዚህ ተናግሯል ይሄ ግን ስህተት ነው ለምን መሰለሽ የአምላክና ህግና ስርዓት እግዚአብሔር ሰውን በፈጠረ ጊዜ ምን አለ ሰው ግን ብቻውን ሊሆን አይገባውምና እና አጋሩን ልፍጠርለት የራሱ ሀሳብ ምንድነው? ያለበት ምክንያት አለ አይደል? እዛ ላይ የራስን ለመግዛት ማለት አላማ ፈጣሪ ላይ እንዲሆን ነው። አይከለክልም ሰው የሚስት ኑሮት የአምላክ የፈቀደው እና የደነገገው ነገር ከሆነ አይከለክልም። ያ ቢሆን ኑሮ አምላክ ከመጀመሪያው ለወንድ ልጅ ሚስትን ባላደር። ይህን ይመስል ባጭሩ ከአንድ በላይ ማግባት መጥያት መሆኑ የተገለጸበት ቦታ የለም። የከለከለበት ቦታ የለም። ይህን ይመስላል። ከአንድ በላይ ማግባትን አላማው ምንድነው? ኢስላም ከተባለ መጀመሪያ ያንዳገርኩሽ መልካም ትውልድን አፍርቶ የነቢያትን ሕግና ስርዓት የሚጠብቁ የአምላክን ሕግና ስርዓት በምድር ላይ የሚፈጸሙ ትውልዶችን አፍርቶ ለሚሉ እያጠያቂያለች ዋ ሌላኛው ጥያቄ ላይ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ አምላክነት በእናንተ ባይኖርም ችግር የለም፣ ግን በእኛ እንደሌለ ብዙ ጊዜ ስታወራ ሰምቼ ነው። እና ማለት ምንድን ነው? ይሄ እንድደመድም ያደረገ ነገር ብዙ ቃሎች አንበበ ከሆነ መጽሐፍ ቅዱስ ላይ ማለት ነው። ሁሉንም አንብበ ከሆነ ኢየሱስ ክርስቶስ አምላክ እንዳለው ተናግሩ መጽሐፍ ቅዱስ ነው። ለአምላክ አምላክ ይኖረዋል በስታ በታንቺ ለአምላክ አምላክ ይኖር አይኖረውም? አንድ አምላክ ነው ያለው። በጣም ጥሩ። ኢየሱስ ክርስቶስ ግን አምላክ እንዳለው ተናግሯል። ስለዚህ ለአምላክ አምላክ የለውም ከተባለ አምላክ አይደለም፣ ይሄ ማለት ነው። ምክንያቱም ኢየሱስ ክርስቶስ አምላክ እንዳለው ተናግሯል። ለቃል በቃል ሳይሆን ይችላል ዮሐንስ ወንጌል ምዕራፍ ሀያ ቁጥር አስራ ሰባት ላይ ወደ አምላኬ ወደ አምላካቸው አድርጋለሁ ይላል። ኤፌሶን ምዕራፍ አንድ ቁጥር ሶስት ላይ ኤፌሶን ምዕራፍ አንድ ቁጥር አስራ ሰባት ላይ የኢየሱስ ክርስቶስ አምላክ ይባረግ ማለት ፈጠው ወደ አምላክ ወደ ካረገ በኋላ ነው ኢየሱስ እንዲህ የሚለው ቃሉ አንድ ከሆነ በኋላ ነው ወይስ ምድር ላይ እያለ፣ ገና ምድር ላይ እያለ ወደ አምላኬ ወደ አምላካቸው አድርጋለሁ እያነሳ። ኦኬ አሁን እኛም በክርስትና በእርግጥ ምድር ላይ እያለ አምላክ ካለው እኛም እናምናለን አለን እሱ ግናው ላይ ያ አኪ አሁንም ላይ ራሱ ምክንያቱም ይሄን ቃል እየተናገረ ያለው ጳውሎስ የኢየሱስ ክርስቶስ አባት አሁን ባለበት ሁኔታ ግን መጻፍ ተብሎ አሁንም ባለበት ሁኔታ ጳውሎስ ኢየሱስ ክርስቶስ በኋላ ከኢየሱስ ክርስቶስ በኋላ የተነሳ ሰው ክርስቶስ በነበረበት ጊዜ አማኝ አልነበረም። አይሁድ ነበር ማለት በክርስቶስ እንትን አልነበረም። ከዚያ በኋላ ነው ጳውሎስ እንትን ያለው ኢየሱስ ክርስቶስ መርዶኛል። ኢየሱስ ክርስቶስ ከዚያ በኋላ ሲጽፉ ወንጌሉ ላይ ምን አለ? ኤፌሶን ምዕራፍ 3 ላይ መልእክቱ ላይ ይቅርታ የኢየሱስ ክርስቶስ አምላክ ይባረክ እያለ ይናገራል። ያ ነው የኢየሱስ ክርስቶስ አምላክ ይባረክ እያለ ይናገራል። መርገት በኋላ ማለት ነው ካረገ በኋላ ዘመኑ ቀርቧል እና የሚያነበውን የሚያነበው የትንቢቱን ቃል የሚሰሙትና በውስጡ የተጻፈ የሚጠብቁ ብፁዓን ናቸው። ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣውን በዙፋኑም ከፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታን ብኩር የምድርም ነገሥታት ገዥ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ለወደደን ኃጢአታችንን በደሞ ላጠበና አለ አሁን አዳምች ለኢየሱስ ክርስቶስ አምላክ እንዳለው ሊነግረን ነው። መንግስትም መንግስትም ለአምላኩና ለአባቱ ለካህናት እንድንሆን ላደረገ ይላል። አየሽ፣ ለአምላኩ ለኢየሱስ ክርስቶስ አምላክ እንዳለው እየገለጸ ነው። መንግስትም ለአምላኩና ለአባቱ ካህናትም እንድንሆን ላደረገን ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን ይላል። ኦፕሻን እያለም ይነግረናል ራእይ ላይ ራሱ አምላክ እንዳለ፣ ወደ ኢየሱስ ክርስቶስ ዮሐንስ ይናገራል። እውነት ነው። እስቲ ራይ ሀያ ሁለት ላይ ደግሞ ያለውን ቃል መጽሐፍ ቅዱስ ሙሉ ከነበብ ነው። የተለያየ ቦታ የሚሉ ነገሮች ስላሉ አሁን ጉዳዩ ምንድን ነው? አምላክ ያለው በምድር ላይ ነው እንዳለን በሰማይም ላይ ሆኖ አምላክ እንዳለው ያውና፣ እዚህ ጋር ሻሃዳ እያለ ነው። አስገቡት የሚል ልጅ አለ። አንድ ሻዳ የሚለውን ልጅ አስገቡት። ሻሃዳ የሚለውን ልጅ ይቅርታ፣ እናስቀድሟቸው አድሚኖች። ሻሃዳ የሚል ካለ አስቀድሟቸው፣ ካሉም በፊት